በሶስት ሚሊዮን ብር ሙሉ ክፍያ እይታቸውን ወደ አራዳ እና ፍሬንድሽፕ ፓርክ ያደረጉ ቤቶችን እየገነባ የሚገኘው ሜሪት ፕሮፐርቲስ ነው የተገኘው። ቲም ቤቶቹ ያረፉበትን የካሬ አማራጭ እንዲሁም ዋጋውን ወደ እናንተ ማድረስ ይሆናል። እኔ ኤደን ነኝ፣ ቻናል ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ ብራችሁ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። በመምጣትሽ በጣም ደስ ብሎናል። መሰከረኛ ነው። እንግዲህ ቤቶችን በ3 ሚሊዮን ብር እየሸጣችሁ መሆኑን ሰምቼ መረጃውንም ለማጣራት ነው ወደ እናንተ የመጣሁት። እውነት በ3 ሚሊዮን እየሸጣችሁ ነው? አዎ እውነት ነው። በ3 ሚሊዮን ብር እንግዲህ መሃል ከተማ ፒያሳ ላይ አፓርትመንት ቤቶችን እየሸጥን ነው። የሰማሽው መረጃም እንግዲህ እውነት ነው ማለት ነው። በጣም ጥሩ እንግዲህ እስኪ ቅድሚያ እንተዋወቅ ስምህን ማን ልበል እሺ አመሰግናለሁ ዳዊት ይባላለሁ ሜሪት ፕሮፐርቲ ውስጥ እንግዲህ በሱፐርቫይዘር ሌቨል ነው እየሰሩ ያሉት መልካም እሺ ሜሪት ፕሮፐርቲን ለማያውቁ ተመልካቾቼ ሜሪት ፕሮፐርቲስ ማን ነው ሜሪት ፕሮፐርቲስ እንግዲህ ከሪል ስቴት ዘርፍ ውጭ እንግዲህ በ15 ዓመት አካባቢ ላይ የተለያዩ ቢዝነስ ዘርፍ ላይ የቆየ ካምፓኒ ነው አማና ፒፒአር ነው የሚባል የፓይፕ ፋብሪካ አለው ከዛ ውጭ ደግሞ ኢምፖርት ኤክስፖርት ላይም እንደዚሁ አማና ኢምፖርት ኤክስፖርት የሚባል አለው። ፎር ዩ ትሬዲንግ ፔልስ የሚባል ደግሞ የዘይት ፋብሪካም አለው። ሪል ስቴት ላይ እንዳልኩሽ አዲስ አይደለም ስልሽ እንግዲህ ቦሌ ራማዳ ጋ ገባ ብሎ ሲስተር ካምፓኒ ያለው ሃይላይን ሪል ስቴት የሚባል እሱንም አስረክበናል። አሁን ላይ እንግዲህ ይሄኛው ደግሞ ፕራይም የሚባል ሎኬሽን ላይ ግዙፉ ፕሮጀክታችን መሃል ፒያሳ ላይ ሜሪት ፕሮፐርቲስ ብለን ይዘን መጥተናል ማለት ነው። ጥሩ። እንግዲህ እኔም ሰምቼ የመጣሁበት አሁን ለሽያጭ ክፍት ያደረጋችሁት ሳይት ኤግዛክት ሎኬሽኑ የት አካባቢ ነው የሚገኘው? ኦኬ ኤግዛክትሊ እንግዲህ የሚገኘው አራዳ ፓርክ አሁን የተመረቀው ከሱ ፊት ለፊት ነው የሚገኘው። ከአጠገቡ ደግሞ ወዳጅነት ፓርክ አለ። ቅርብ ርቀት ላይ ደግሞ ቤተመንግስት አለ። በድሮ አጠራሩ ደግሞ ይሄ እሪ በከንቱ የምንለው አካባቢ ላይ ኤግዛክትሊ እዛ ጋር ነው የሚገኘው ማለት ነው። ዙሪያው ላይ እንግዲህ ፓርኮች ናቸው ምንም የሚከልለው እይታው ራሱ በጣም አሪፍ ነውእና ብዙ ሰውም እየወደደው ያለው ፕራይም የሚባል ሎኬሽን ላይ ያለ ነው ማለት ነው። መልካም ለመኖር ምን ያህል አመች ነው ቦታው? እንግዲህ በጣም ብዙ ሰው እንግዲህ በስልክና ቦታውን ሳያዩት ካወራናቸው በኋላ መጥተው ሲያዩት ግን የሚኖራቸው ኢሜጅ የተለያየ ነው። እንዳልኩሽ ምንም የሚከልለው ነገር የለም። መስኮትሽን ስትከፍጂ ፊት ለፊት የምታዩ ፓርኮች ናቸው። ከፊት ለፊት በኩል አራዳ ፓርክ አለ። በጣም የሚያምር ነው፣ አሁን ቅርብ ጊዜ የተመረቀው ማለት ነው። በቀኝ በኩል ደግሞ ወዳጅነት ፓርክ አለ። ወደ ቤተመንግስት እይታ ያለው ማለት ነው። ስለዚህ በጣም ፕራይም የሚባል ሎኬሽን ብትኖሩበት፣ ለኢንቨስትመንት በጣም አዋጭ የሆነ ቦታ ነው ማለት ነው። ስለዚህ እንግዲህ ይህን ቤት የሚገዙ ሰዎች ከቤታቸው በረንዳ ላይ ሆነው የአራዳ እና የፍሬንድሺፕ ፓርክ ማየት ይችላሉ ማለት ነው፣ በሚገባ እሺ እንግዲህ ምን ምን አሚኒቲዎችን አሟልተዋል? መሰረታዊ የምንላቸውን እንዲሁም ተጨማሪ ምንምን አሚኒቲዎችን አካቶ ይዟል? እንግዲህ እንደነገርኩሽ ከሎኬሽኑ አንጻር ሴንተር የሚባል ቦታ ላይ ስላለ ህንፃውን እንግዲህ በሚገባ ይሄ ዘመናዊ ለማድረግ በጣም ጥረናል ማለት ነው። ያ ማለት እንግዲህ እነዚህ መዋኛ ገንዳ፣ ጂምናዚየም፣ ስፓ እነሱን ሁሉ ያጠቃለለ ነው የሚሆነው። ቤዚክ የሚባሉት ደግሞ ለምሳሌ ስታንድ ባይ ጀነሬተር፣ የመብራትና የውሃ ችግር ምንም ኢሹ የሚሆንበት ሳይት አይሆንም ማለት ነው። መልካም እሺ፣ ህንፃው ላይ የሚገኙትን አሚኒቲዎች ነግረኸኛል። አካባቢ ውስጥ በዙሪያው ምን ምን ነገሮች ይገኛሉ? እንደ ሃይማኖት ተቋማት፣ ትምህርት ቤቶች፣ መሰረተ ልማት የምንላቸው ምንን ና ይገኛል? ሎኬሽኑ ሁ ለሚያውቀው ሰው በደንብ ኖቲስ የሚደረግ ነገር ነው። ከዛ ውጭ ግን ምናልባት አካባቢውን ለማያውቁት እንግዲህ ፒያሳ ሪ በከንቱ አካባቢ መሀል የሚባል ሴንተር አካባቢ ላይ ቅርብ ርቀት ላይ ትምህርት ቤቶች አሉ። ለምሳሌ እንደ ሊሴ ገብረ ማርያም አካባቢ ትምህርት ቤቶች አሉ። ከዛ ውጭ ደግሞ አብርሆት ቤተ መጻሕፍት አለ፣ ማንበብ ለሚወዱ ሰዎች አብርሆት ቤተ መጻሕፍት አለ። ዙሪያው ላይ ደግሞ ፓርኮች ብዬሻአለው እንግዲህ እዚኛ ሳይት ላይ የሚገዙ ደንበኞች ወኪንግ ዲስታንስ ወጥተው ወክ ማድረግ የሚችሉበት ጥሩ አየር የሚያገኙበት ከዛም ደግሞ ሳይክል መንዳት ከፈለጉ ሳይክል የሚነዱበት አካባቢ የተመቻቸ ነው ማለት ነው። ቤተክርስቲያንም ከፈለጉ የእምነት ተቋማትም ከፈለጉ ደግሞ ቅርብ ርቀት ላይ የሚገኙበት ሳይት ነው። ስለዚህ በጣም አሪፍ የሚባል ሳይት መሄዝ ነው ማለት ነው። ጥሩ እንግዲህ አሁን ለሽያጭ ክፍት ያደረጋችሁት ሳይት ከባለ ስንት መኝታ ጀምሮ ይዟል እንዲሁም ደግሞ ያሉትን የካሬ አማራጮች አያይዘ ንገረ እዚህ ሳይት ላይ እንግዲህ ከባለ አንድ መኝታ እስከ ባለ ሶስት መኝታ ነው አሁን ለሽያጭ ያወጣ ነው ባለ አንድ መኝታ አርባ ዘጠኝ ካሬ ባለ ሁለት መኝታ ዘጠና አምስት ባለ ሶስት ደግሞ መቶ ሰላሳ ካሬ ማለት ነው ጥሩ እንግዲህ እኔም ሰምቼ እንደመጣሁት ወደ እናንተ በሶስት ሚሊዮን ብር ቤት የሚል መረጃ ደርሶ የመጣሁትን እሱኛው የትኛው የቤት አማራጭ ነው ያለው? እንዲሁም ደግሞ አጠቃላይ እንደየቤቶቹ ሁኔታ ዋጋቸውን አያይዘህ ንገረኝ። ኦኬ እንግዲህ የሰማሽ ዋጋ ሶስት ሚሊዮን የሚለው የባላንድ መኝታ አርባ ዘጠኝ ካሪው ነው። ያ ማለት ሙሉ ክፍያው አራት ሚሊዮን አራት መቶ አስር ሺህ ብር ነው። ያ ማለት መቶ ፐርሰንት ለሚከፍሉ ደንበኞች ሰባ ሰላሳ የምንለው ቅናሽ አዘጋጅተናል። ያ ማለት ሰባ ፐርሰንቱ ሲከፍሉ ሰላሳ ፐርሰንቱን ደግሞ ተቀናሽ እናደርጋለን ማለት ነው። ስለዚህ ቶታል ለሚከፍል ደንበኛ አጠቃላይ ክፍያው የባላንድ መኝታው ሶስት ሚሊዮን ብር ይሆናል ማለት ነው፣ መቶ ፐርሰንት ለሚከፍሉ ማለት ነው። ባለሁለቱ ላይ ደግሞ ስንመጣ የዘጠና አምስት ካሬው አጠቃላይ ክፍያው ስምንት ሚሊዮን አምስት መቶ ሀምሳ አምስት ሺህ ብር ነው የሚሆነው መቶ ፐርሰንት የሚከፍል ደንበኛ ሲሆን ደግሞ አምስት ሚሊዮን ዘጠኝ መቶ ሰማንያ አምስት ሺህ ብር ይሆናል ማለት ነው። የባለ ሦስቱ ላይ ስንመጣ ደግሞ አጠቃላይ ክፍያው አስራ አንድ ነጥብ ሰባት ነው። ሙሉ ፐርሰንቱ መክፈል የሚፈልግ ወይ ደግሞ የሚችል ደንበኛ ካለ ደግሞ ወደ ስምንት ነጥብ አንድ ሚሊዮን ብር ይመጣል ማለት ነው። ትልቅ ዲስካውንት ነው። ትልቅ ዲስካውንት ነው። የመኪና መግዛት የሚችል ብር ነው የሚያገኙበት። ጥሩ እንግዲህ ሙሉ ክፍያውን መክፈል ላይ የማይችሉ የተመቻቸ አማራጭ አለ። ትክክል። አሁን ለምሳሌ ሙሉ ክፍያው መክፈል የማይፈልግ ወይ ደግሞ የማይችሉ ደንበኞች ካሉ በ10 ፐርሰንት ቅድመ ክፍያ ቤቶቹ መያዝ ይችላሉ። ለምሳሌ ያክል አሁን ባለ አንድ መኝታው 49 ካሬው አጠቃላይ ክፍያው አራት ሚሊዮን 441 ሺ ብር ነው። ያንን አሁን በ10 ፐርሰንት ቅድመ ክፍያ 441 ሺ ብር ቅድመ ክፍያውን ከፍለው ቀሪ ክፍያውን ደግሞ ፕሮግረስ ሊመክፈል ይችላሉ። ባለ ሁለት መኝታው ደግሞ ስምንት ሚሊዮን 555 ሺህ ብር የነበረውን በ10 ፐርሰንት ቅድመ ክፍያ 855 ሺህ ብር ከፍለው ቤቱ መያዝ ይችላሉ ማለት ነው። እንደዚሁ ደግሞ ባለ ሶስት መኝታው 130 ካሬው አጠቃላይ ክፍያው 11.7 ነው። የእሱን ቅድመ ክፍያ 10 ፐርሰንት 1 ሚሊዮን 170 ሺህ ብር መክፈል ይችላሉ ማለት ነው። ጥሩ እንግዲህ እነዚህም ቤቶች ከእናንተ ለሚገዙ ደንበኞች ያከፋፈሉ ሂደት ምን ይመስላል? እንደነገርኩሽ አሁን በቴን ፐርሰንት ወይ ደግሞ በቅድመ ክፍያ መክፈል የሚፈልጉ ደንበኞች ዘጠኝ ዙር የክፍያ ሲስተም አለን፣ ስኬጁል አለ። ያ ማለት በሶስት አመት ውስጥ በዘጠኝ ዙር ከፋፍለን ያስቀመጥነው ፔመንት ስኬጁል አለ። ስለዚህ በዘጠኝ ዙር ከፍለው ይጨርሳሉ ማለት ነው። ያ ማለት ታይም ቤዝድ ነው ወይስ ፕሮግረስ ቤዝድ ነው? ይሄ እንግዲህ የክፍያ ሲስተም ያመቻቸን ነው። ፕሮግረስ ሊ ፕሮግረስ ቤዝድ ነው። ያ ማለት የግንባታ ሂደቱን እያዩ ነው። አሁን ለምሳሌ ያክል አሁን ቴን ፐርሰንቱ ውል ሲዋዋሉ ነው ስለዚህ ኔክስት ፔመንት የሚሆነው እንግዲህ ፈርስት ቤዝመንት ሲጠናቅቅ ነው የሚለው። ያ ማለት እንግዲህ ፕሮግረስሊ ህንፃው እየተሰራ እያዩ ነው የሚከፍሉት ማለት ነው። መልካም። እንግዲህ እነዚህም ቤቶች ለመኖርም እንዲሁም ደግሞ መልሶ ለመሸጥ ለሚፈልጉ ከኢንቨስትመንት አንጻር ምን ያህል አዋጭ ነው? እንግዲህ ቅድም እንደነገርኩሽ አካባቢው ይሄ አይን የሚባል ወይም ፕራይም የሚባል ሎኬሽን ነው እና እዚህ አካባቢ ላይ አንድ ሰው መኖር ቢፈልግ ራሱ በጣም ተመራጭ ነው። ያው ቅርስ ወይም ለልጅ ልጅ የሚተላለፍ ሀብት ነው። ከዛ ውጭ ግን ደግሞ እንደ ኢንቨስትመንት ቢያስቡ አሁን አብዛኞቹ ደንበኞቻችን አሉ፣ እንደ ኢንቨስትመንት አስበው የሚገዙ ማለት ነው። ያ ማለት ምንድን ነው? ሪሴል ቫሊዩ በጣም ከፍ ያለ ነው። መሀል ላይ እንኳን ሀሳብ ቢቀይሩ ሪሴል ኦፕሽኖች አሉት አግሪመንት ላይ የሚገባ። ከዛ ውጭ ግን አሁን ለምሳሌ ቢያከራዩት እዚህ አካባቢ በዶላር ነው የሚከራየው እና ጥሩ የኢንቨስትመንት አማራጭ ፕላን ይሆናቸዋል ብለን እናስባለን። ስለዚህ ያው ለመኖሪያነትም ለኢንቨስትመንትም ተመራጭ ነው በጣም ተመራጭ የሆነ ቦታ ነው እንግዲህ እነዚህ ቤቶች በምን ያህል ጊዜ ግንባታቸው አልቆ ደንበኞች መረከብ ይችላሉ ኦኬ እንግዲህ አሁን ህንፃው ይኸውልሽ አጠቃላይ ህንፃው ጂ ፕላስ 17 ነው የሚሆነው ሁለት ቤዝመንት አለው ከዛ ከግራውንድ ሊጀምርና እስከ አራተኛ ድረስ ኮሜርሻል ነው አምስተኛ እና ስድስተኛ ደግሞ ለየት ባለ መልኩ ባልተለመደ መልኩ ፓርኪንግ ነው። ቅድም ያልኩሽ እነዚህ አምኒቲዎች ግማሹን የስድስተኛ ፍሎር ግማሹን ይይዛሉ ማለት ነው። እነዚህ መዋኛ ገንዳ፣ ጂምናዚየም፣ ስፋ ማለት ነው። ከዛ ሰባተኛ ፍሎሩ ደግሞ ዱፕሌክስ የምንለው የቤት አይነት ነው። አሁን ቅድም ስናወራባቸው የነበሩት የቤት አይነቶች እነዚህ ፍላት አፓርትመንቶቹ ከስምንተኛ ጀምሩና እስከ አስራ ሰባተኛ ይሆናል ማለት ነው። ከዛ ደግሞ እላይ እራሱን የቻለ ቴራስ አለው ለሰርግ ለልደት፣ ለተለያየ ፕሮግራም ይጠቀሙበት ማለት ነው። ስለዚህ አሁን ይህን ህንፃ እንግዲህ የምናጠቃልለው በሶስት ዓመት ነው ያስቀመጥ ነው ዲሊቨሪ ታይም ማለት ነው። ያ ማለትም እንግዲህ ማክሲመም ነው የሚሆነው። ኦልሬዲ ኮንስትራክሽኑ ለቻይኖች አውትሶርስ አድርገን ሰጠናቸዋል። ጃንግሱ ኮንስትራክሽን የሚባል ካምፓኒ ነው። ያን ያደረግንበት ምክንያት ምንድን ነው? ለቻይኖች የሰጠንበት አንደኛ ዲሊቨሪ ታይሙ በተባለው ጊዜ ማለት ነው። እንደውም ከእነሱ ጋር የተዋዋልነው ነው ከሁለት ዓመት እስከ ሁለት ዓመት ተኩል ባለው ጊዜ ውስጥ እንዲያስረክቡን ነው። ስለዚህ የሚረከቡት ደግሞ ሴሚ ፊኒሽድ ነው። ስለዚህ ሁሉም አባወራ እቺ ስድስት ወሯን የራሱን ላስት ታች ወይ ደግሞ ፊኒሽንግ ሰርቶ የሚገባበት ጊዜ ይሆናል ማለት ነው ስለዚህ ማክሲመም 36 ወራት ሁሉም አባወራ የራሱን ቤት ርት ባለበት ቁጭ ሰርቶ እኩል መኖር ይጀምራል አንዱ ገብቶ አንዱ የሚረብሽበት ኮንዲሽኖች አይፈጠሩም ማለት ነው ጥሩ እንግዲህ ከሀገር ውጭ ላሉ ተመልካቾቼ እነዚህን ቤቶች ከእናንተ እንዴት መገበያየት ይችላሉ ኦኬ እኛ እንግዲህ አሁን ብዙ ደንበኞቻችን እንዲሁም ዲያስፖራዎች ናቸው፣ የውጭ ሰዎች ናቸው። አሁን እነሱ ምንድን ነው እያደረጉን ያለው ውጭ እንግዲህ ማስታወቂያዎችን ማይተው በስልክም ኮንታክት ያደርጉን እና ካሉበት ሀገር ያሉን መረጃ እንልክላቸዋለን። ከተስማሙ በኋላ ውሉን በዲኤችኤል ነው የምንልክላቸው፣ በዲኤችኤል እንልክላቸዋለን። ፈርሞ ይመልሱልናል። ፔመንቱንም ከዛው መላክ ይችላሉ። ከዛ ውጭ ግን እንግዲህ ተወካይ ካላቸው እዚሁ መጥተው ተወካዮቹ ሳይቱንም ማይተው ቢሮችንም ጎብኝተው ያለውን ነገር ተጨማሪ መረጃዎችን ወስደው እዚሁ አግሪመንት መፈራረም እንችላለን ማለት ነው። መልካም እንግዲህ እስኪ በመጨረሻ የምትለው ነገር ካለ እድል ስጥ። ኦኬ እንግዲህ እኔም በመጨረሻ መጨመር የምፈልገው ነገር ምንድን ነው? ይሄ እንግዲህ ፕራይም የሚባል ሎኬሽን ፕሮሞሽናል ፕራይስ ነው። በዛ ላይ ደግሞ እዚ አካባቢ ላይ አሁን በካሬ ከዘጠና ሺህ ብር ጀምሮ እየተሸጠ አይደለም እኛ የምንሸጥበት አካባቢ ላይ እንደ ፕሮሞሽናል ፕራይስ ነው ያወጣ ነው እና ይሄ ፕራይስ ደግሞ ለጥቂት ቀናቶች ናቸው የሚቆየው ማለት ነው። ስለዚህ ብልጦች ያው እንግዲህ መተው ፈጥነው እየተዋዋሉ ቤቶቻቸውን እየያዙ ነው እና ፈጠን ብሎ እንዲመጡ ነው የሚመክረው፣ ቅናሹን የሚጠቀሙበት ሰላሳ ፐርሰንቱ ቅናሽ ብዙ ብር ስለሆነ ያተርፉበታል ብዬ አስባለሁ። መልካም እንግዲህ እናንተ ማግኘት ለሚፈልጉ ተመልካቾች እንዴት ነው የሚያገኘዋቸው? እኛን እንግዲህ ዋትሳፕ ላይም አለን ቴሌግራም ላይም ቀጥታ ስልኮችም እናስቀምጣለን፣ በእሱ እየደወሉ ማግኘት ይችላሉ ማለት ነው። ጥሩ እንግዲህ እኔም እታች ባሉት ስልኮች እንዲደውሉ መጥተው ሳይቱን እንዲያዩ ከወደዱትም እንዲገዙ መልክቴ ነው። ስለነበረን ቆይታ ከልብ አመሰግናለሁ። በጣም አመሰግናለሁ።